ያ ልክ ነው ወይ? ለማለት ነው። ጎይታ በትግርኛ ነው፣ በምን ቋንቋ ነው? ይሄ ጉራጌኛ ሆኖ ግን አይደለም የሆነ መስቃን ይባላል። ትርጉሙ ምንድን ነው? ምንድን ነው ሲተረጎም? ጌታ ማለት ነው፣ አምላክ ማለት ነው። ትርጉሙ አስለማላቅ ነው፣ ጉራጌኛ ጌታ አምላክ ማለት ነው፣ አምላክ ማለት ነው። አላህ ለምን ለማለት ነው? አላህማ፣ አይደለም አላህ አይተረጎምም። ለምሳሌ እኔ ስሜ ማን ነው? ስሜ ማን ነው? ወሒድ ወሒድ ነው። ወሒድ ማለት ምን ማለት የቃሉ ትርጉም አንድ ማለት፣ ብቸኛ ብቸኛ ማለት ነው። አንድ ማለት ወሒድ ነው። ወሒድ ነው አንድ። ወሒድ ማለት ደግሞ ብቸኛ ማለት ነው። አሁን ተመልካች ወሒድ የሚለው ስሙ የተጸወየ ስሜ ነው ራሱ። ስለዚህ አሁን ምንድነው ኢትዮጵያ ስመጣ ብቸኛው ይሉኛል ሰዎች ሲያገኙኝ ትርጉሙ አይ፣ አይደለም ማለት ነው። ደግሞ ግሪክ ሲል ደግሞ ሞኖስ ይሉኛል። አይ ነገር አየህ፣ ወደ እንትን ሲሄድ ደግሞ ያድ ይሉኛል። ወደ እንትን ሲሄድ ማለት ነው ወደ አይሁዶች ጋር ሲሄድ ደግሞ ያኼድ ይሉኛል አይሉኝም። እንግሊዘኛ ጋር ስመጣ ደግሞ ኦንሊ አይሉኝም ራሱ ማለት ሌላም፣ ጀርመን ጋር ምናምን ሲሄድ ደግሞ ባራ አይሉኝም። ገባሽ? ወሂድ ወሂድ ነው። የተጸወ ስሜን አይተረ የስሙ ትርጉም ማወቅ ይቻላል። ወሂድ ማለት ትርጉሙ ብቸኛ ማለት ነው። አላህ ማለት አምልኮ የሚገባው ማለት ነው። የስሙ ትርጉም ግን አላህ የትም ቦታ አላህ ነው። የተጸወ ስሙ የማረግ ስሞች ሲሆኑ የተጸቡ የባህሪ ስሞች ሲባል ሊተርጉሙ ይችላሉ። ለምሳሌ ረብ ጌታ ማለት ነው። ስለዚህ በየቋንቋው በንትን ላይ ሀረ ብለው ሊጠሩት ይችላሉ። እነ ጀርመኖች እናምን ሀረ ብለው ሊሉት ይችላሉ። በእንግሊዝኛ ሎርድ ይባላል። በግሪክ ኮሪዮስ ይባላል። በብራይስ ደግሞ አደውል ይባል ይቻላል። በአማርኛ ጌታ ይባላል። የተለያየ ትርጉም አለ። ራሱ መንደብ እንደሚባል አላቅም። እንደ አይነት እንትኖች አሉት ትርጉሞች አሉት ማለት ነው እና እግዚ ይባላል። በገዝ ደግሞ እግዚ ይባላል። ስለዚህ እግዚ ብለን መጠቀም እንችላለን፣ ቋንቋን ከቻለን አዎ፣ ጌታ ማለት ይችላለን። ጌታዬ ለማለት ረቢ ለማለት ጌታዬ እንላለን፣ አዶናይ እንላለን በዕብራይስጥ። እንደዛ ማለት ነው። እንደዚህ በተለያየ ቋንቋ ምንጠቀማለ እንደዛ ማለት ነው። ከዛ አንጻር ማየት ያለብሽ እና አላውቀውም በአማርኛ ምን እንደሚባለው ነው ያልሽው ጌታ ያው ፊደሉም የጌ የሚለው ፊደል ጌታ ይመስለኛል ከሚለው ጋር ተቀራረበ። ጌታሽ ማለት ነው። አላህን ጌታዬ ማለት ትችያለሽ። በቋንቋሽ ደግሞ ምን እንደሚባል አላውቅም። ጌታ ከተባለ ጌታ ማለት ነው። ሊንጉይስቲካል ዲፈረንሶች ናቸው። ባህሪያቱ የተሰየመበትን ስም ተርጉመን መጠቀም እንችላለን። አራህማን አራሂም ስንል እጅግ በጣም አዛኝ እጅግ በጣም ሩ ብለን እንተረጉመዋለን። አረብ ጌታ ብለን እንተረጉመዋለን። ማሊክ የሚለውን ባለቤት፣ መሊክ የሚለውን ንጉስ በሚል እንተረጉመዋለን። የተለያዩ እንትኖች አሉ። ራሱ አልከሪም የሚለውን ደግሞ ቸር ብለን እንተረጉመዋለን። ቸሩ ጌታ ብለን እንትን እንትላለን። ኢላህ የሚለውን አምላክ ብለን እንተረጉመዋለን። እንደዚህ እንደዚህ ነገሮች ይኖራሉ። ራሱ በቋንቋ ወደ ቋንቋ መተርጎም የሚቻሉ እንትኖች የባህሪ ስሞቹ መተርጎም ትችያለሽ። የተጸወው ስም ግን ወይም ደግሞ ስሙ ለዓለም ወይም ደግሞ የፕሮፐር ኔም የሚባሉት ግን ተርጉመሽ መጠቀም አትችይም። ትርጉሙ ማወቅና ተርጉሙ መጠቀም ይለያያል። እንደዛ ነው። ትንሽ ጥያቄ ያለብኝ ያው ሙስሊሙ፣ ክርስቲያን ሁሉም ጉኔታዊ የሆነ የምንጠቀመው እነሱ ግን ኢየሱስ የሚለው አይደለም ያው ሳይሆን ጌታ የሚለውን ለእነሱ ለኢየሱስ ይጠቀሙበታል እኛ ደግሞ ለአላሀ እንጠቀምበታል ና አጠቃቀማችን ይለያያል ማለት ነው አላሀ የሚለው ደግሞ ኢየሱስ በባይብል ላይ የሆነ እንትን ላይ አይቼ ውይይት ላይ ቪዲዮ አይቼ አላሀ የሚል አለ ኢየሱስ ብሏል ተብሎ ማለት ነው እኔም ደግሞ ቋንቋ የአፍ መፍጫ ቋንቋ አላሀ ነው የምንለው እኛ መስልጥኛ ለምሳሌ አላሀ ነው አላሀ እንዲያደረገልን ስን አላሀ ነው የምንለው ልክ ነው ማለት ነው፣ አይደል? ታቋርጥ እኔ ነኝ ወይ? ወሒድ ነው፣ ወሒድ ነው። የሚመች ቦታ አልነበርኩ ለዛ ነው። አይ እንትኑ በኢየሱስ ቋንቋ በአረማይስጥ ቋንቋ አላህ ያለ ነበር ኢየሱስ የሚጠራ የነበረው ነው ያለው ነገር። እሱ ብቻ ሳይሆን በፓሊዮብራይስጥ ራሱ ነቢያቶቹ ጥንት የነበረው የፓሊዮብራይስጥ በሚባለው ሲጠራበት የነበረው አላህ ነው የሚል ነገር አለ፣ አርጊመንት አለ። ማለትም ረሱላላህ ሰለላሁ ዐለይሂ ወሰለም ስለመጡ አይደለም። አሁን አንዳንድ ሰዎች አላህ የሚለው ስም አረብኛ ብቻ ይመስላችኋል። አረብኛ አይደለም። ራሱ ጃሚድ ነው፣ ራሱ ሙሽተቅ ነው። ጃሚድ ነው በሚለው ላይም ክርክር አለ። ራሱ የአረብኛ ስርና መሰረት አለው። ግን አረብኛ ላይ ስርና መሰረት አለው ማለት ሌላ ቋንቋ ላይ የለም ማለት አይደለም። ስለዚህ አይ ሌላ ቋንቋ አይደለም። ጃሚድ ነው። ሴሜቲክ ባክግራውንድ ውስጥ ነው ያለው። ፕሮቶ ሴሜቲክ የሚባለው ደግሞ ማነው ነው? አረማይስጥ የሚባለው ነው። አረማይስጥ የሚባል ቋንቋ ነው። ስለዚህ በአረማይስጥ አምላክን ስቲል ነው አሁንም አላህ ነው የሚባለው ከዛ አንጻር ነው እንትኑ ነው ባግራውንድ ነው አንድ ቋንቋ ነበር ጥንት የነበረው የአንድ ቋንቋ ምን ነበረ አረማይስት የሚባል ቋንቋ ነበረ ለዛ ነው በስሮት ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡ ሁሉ አላህን አምልኩ ጣዖታትን ራቆ ብለን መልክተኛ ልከናል ይላል ስለዚህ አላህን አምልኩ ሲል እዚህ ጋር መልክተኞቹ ሲላኩ አላህ እያሉ ይጠቀሙ እንደነበረ ይናገራል ግን አላህ የሚለውን የሚጠቀሙት እንዴት ነው ብለን ስንል ቋንቋው አረማይስጥና እብራይጥ ስለነበረ ነው። በአረብኛም ሲመጣ ዘሴም ነው ራሱ እና አላህ የሚለው ስም ሴሜቲክ ባክግራውንድ ውስጥ ያለ ነው ሰማዊ ዳራ ውስጥ የነበረ ነው ብሎ ነው የተለያየ መድብለ ዕውቀቶች የሚያስቀምጡት። ከዛ አንጻር አላህ የሚለው ጥንታዊ ስም ነው ማለት ነው። ከዛ አንጻር ነው የምንጠቀመው ማለት ነው። ይሳ ተናግሮ ነበር የሚለው በአረማይስጡን ይዘው ነው እነሱ ሰዎች እንደዛ የሚሉት ማለት ነው። እና ልክ ናቸው። ኡስታዝ ትልቁ ላይ ሆና እንዴ ታብ ታብ እንዲያደርጉ ግልጽ ነው። እህታችን እሙ ኢንሻአላህ። ወዐለይኩም አሰላም ወረሕመቱላሂ ወበረካቱህ። አንድ ጥያቄ ነበረኝ። ከታች ከታቸው ወርጄ ታፕታፕ አደርጋለሁ። አንድ ጠይቅና። እሺ የሆነ ሰው ሲፈጠር አሁን ላይ ሸሃዳ አላስኩም። የተፈጠርኩበት ሃይማኖት ላይ አይደል ያለሁት? አዎ እኮ አንድ ሰው ሸሃዳ የሚያስፈልገው ሲጠመቅ ወደ ሌላ እምነት ሲሄድ ነው አይደል? እሴ መላሽ አላ ያስፈልገዋል። እሺ አንድ ክርስቲያን ደግሞ ካልተጠመቀ ክርስቲያን መሆን ይችላል? አይ፣ ቢጠመቅም ክርስቲያን አይደለም። በእኛ በኢስላም አስተምሮት ማለት ነው። እና እየተማራለስ ነው። አንድ ሰው ቤተሰቦቹ ክርስቲያን እስከሚያደርጉት ወይም ማዩዳይን እስከሚያደርጉት ድረስ ማለት በሌላ ሀዲስ ላይ ደግሞ በሌላ በሌላ ሪዋያ ላይ ደግሞ እስከሚል ድረስ ያ የሚሉትን ነገር እስኪል ድረስ ለአቅመ ሀዋና ለአቅምህ አደም ደርሶ እነሱ የሚከተሉትን እምነት ተከትሎ በእነሱ ስር እስከሚሆን ድረስ ሙስሊም ነው ያ ሰው። ሙስሊም የሚለው ቃል ታውቃለህ፣ ኢስላም ሁለት አይነት ነው ያለው። ኢስላም ሸርዒ እና ኢስላም ደግሞ ከዊኒ የሚባል አለ። ኢስላም ከዊኒ ማለት በተፈጥሮ ያለ ነው። አላ ከአደም ዘሮች ከአደም ጀርባ ከዘሮቻቸውን ሲያወጣ እኔ ጌታቸው አይደለም ብሎ ሁላችንም አስመስክሮናል። አንላይክ ቻርጅ የሆነ ስፐርም ሴልና ኤክሴል በሚገናኝበት ሰዓት ላይ ማለት ነው። ያኔ ምን አድርጓል አላህ እኔ ጌታቸው አይደለምን ብሎ አስመስክሯል። ያ ያስመሰከረን ነገር የት ነው የሚገኘው? በሰብ ሰብኮንሸንስ ውስጥ ነው የሚገኘው። ታታይ ህሊና በሚባለው ውስጥ ይቀመጣል። ከዛ ላይ ቂያማ ቀን ደግሞ ሚስጥሮች የሚገለጡበት ቀን እንድናስታውሰው ያደርገናል ማለት ነው። ስለዚህ እያንዳንዱ ሰው አምላካችን አላህ ባለል ፊጥራ ውስጥ ነው የፈጠረን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ከዛ በኋላ ግን እነዛ ወላጆቹ አድጎ ይሄ ነው እምነታችን ብለው የእነሱን ስኪል ድረስ በዲኑል ኢስላም ስር ነው ያለው ራሱ ማለት ነው። እንደዛ ትምህርታችን። አሁን አንዳንድ ሙስሊሞች አርባ ቀን እስከ አርባ ቀን ድረስ እስከ ሰማንያ ቀን ድረስ ወንድ ከሆነ እስከ አርባ ቀን ሴት ልጅ ከሆነች ደግሞ እስከ ሰማኒያ ቀን ድረስ ሙስሊሞች ናቸው፣ ከዛ በኋላ ሲያጠምቋቸው ልክ ክርስቲያን ይሆናሉ ይላሉ። አይሆኑም ነው እኛ ምን እንለው። ለምን እነሱ ምንም የሚያውቁት ነገር የለም። ይጠመቁ አይጠመቁ ምንም ነገር የሚያውቁት ነገር ተጠያቂዎች አይደሉም። ለአቅመ ሔዋን ለአቅመ አዳም ያልደረሱ ሰዎች ክርስቲያኖችም አይደሉም ማለት ነው። ክርስቲያኖችም አይደሉም አይሁዳውያኖችም አይደሉም ማለት ነው። በዐለል ፊጥራ ሥር ናቸው ያሉት። ይሄ ነው ትምህርታችን። በጣም ሹክረን። ስለዚህ አንድ ሰው አውቆም ቢሆን ሳያውቅም በሕፃንነቱም ላይ ሲጠመቅ ከተፈጠረበት ነው። ማወቅ አይችልም እንጂ ማወቅ አይችልም። ራሱ ያውቃል የሚባል አይደለም ለበ አርባ ቀን እና የሰማንያ ቀን ያውቃል ሐቢቢ አያውቅም። አሁን ለምሳሌ ከእስልምና ወደ ክርስትና የሚሄዱ ልጆች አሉ። አረን ለምሳሌ አሁን እኔ ሙስሊሞኝ ነው የተፈጠርኩት። ረን አሻደ አላስኩም መጀመሪያ ሙስሊም ቤተሰብ ሙስሊም ስለነበረ ታዳ አያስፈልገኝም ለኔ አዎ አንድ ክርስቲያን ደሞ ሳይጠመቅ ዝም ብሎ ቢኖር ከክርስትና ቤተሰብ አውቆም እንደኛን ማለት ነው እኔ አሁን ተራ ሙስሊም ነኝ ሰላስ አግዳለሁ አልহামዱሊላ እንደዛኛው ቢኖር ቢሞቴት ነው የሚገባው ምራስኮ ጥያቄ ነው አይደለ አንድ የካፊር ልጅ ቢሞት ነው የሚገባው በኢስላም አስተምሮት ማለት ነው ረሰላ ለሰለ ቢዳው ላይ መጻፍ 15 ቁጥር ሐዲስ 45 ዝት መለከተው ረሱላ ላ ስለም ምንድን ነው ያሉት? በጀና ውስጥ ያሉ ምን ብለው ተጠየቁት፣ ተጠቀ ራሱ ነቢዩ። በጀና ውስጥ ያሉት እነማን ናቸው አሉ አለ። እሳቸው ምን አሉት? ነቢይ ሰማዕታት በጀና ውስጥ ናቸው። የተወለዱ ህጻናት በጀና ውስጥ ናቸው። የጨነገፉ ህጻናት በጀና ውስጥ ናቸው አሉ። የጨነገፉ ማለት እናት ማዕፀን ውስጥ ሆነው በህክምና ስህተት ወይ በሆነ ነገር ቢጨነግፉ አሊያም ደግሞ እናትና አባት ፈቃደኛ ያለውን ብለው አፖርት ቢያደርጓቸው ቢያስወረዷቸው እነዛ ሰዎች በጀነት ውስጥ ነው የሚሆኑት። ግን በጀነት ውስጥ ሆኖ ብቻ አይደለም የሚሆኑት። ተረሰላለ ሰለም አንድ ቦታ ሲጠየቁ ያላ መልክተኛም እንዲህ ያሉ በረዳ ውስጥ ያሉ ረጅም ሰው ያየሁትን ኢብራሂምን አየው ሰላምና ሰላት በርሱ ላይ ይሁን ብለው ካሉ በኋላ በርሱ ዙሪያ ያሉት ህፃናቶች ሁሉ በአለ ፊጥራ ይሞቱ ናቸው። አንድ ሙስሊም ያለ መልክተኛ የሙሽሪክ ህፃናትስ? ብሎ ጠየቀ የሙሽሪክም ህፃናትም ጭምር አሉት ይላል። ነገር ግን ህፃናት፣ አረጋውያን የጃጆ ሆነው መልክቱ ያልደረሳቸው በአህሉል ፊጥራ ላይ ያሉ ሰዎች ተቀስቅሰው ይፈተናሉ። አራት ሰዎች የትንሣኤ ቀን ይፈተናሉ። ኢማም አህመድ መጽሐፍ አንድ ሐዲስ 1631 ላይ ሲናገር ምድንያት ረሱል ሰለላሁ ዐለይሂ ወሰለም አራት አይነት ሰዎች የትንሣኤ ቀን ይፈተናሉ አሉ። አንድ መስማት የተሳ ነው፣ ምንም ነገር መስማት የማይችል ማለት ነው። ካልሰማ መልእክቱ መቼም እንዴት ይጠየቃል? ሁለት የአእምሮ እክል ያለበት የአቅል እንትን ያሉ ማለት ነው። ሶስት አቅል የሳተ አረጋዊ፣ አረጋዊ ማለት ሽማግሌና አሮጊቶ ነው። ግን መልእክቱን ብትነግራቸው አይገባቸውም እነሱ እና አራተኛው ደግሞ በፊጥራ የሞተ ይላል። ፊጥራ የሚለውን ነገር በሁለት አለ። የተፈጥሮ ባለቤት አህሉል ፊጥራ የሚባሉት ሁለት ናቸው። አንደኛ ተብሊግ አርዲሳላ ማለት ነው፣ መልእክቱ ያልደረሰው ማለት ነው። ሁለተኛ ነገር ደግሞ ህጻናትን ያመለከታል። መልእክቱ ያልደረሳቸው ሰዎች ራሱ የቅያማ ቀን ይፈተናሉ አላ በራሱ ይክማና በራሱ ኢልም፣ በራሱ እውቀትና በራሱ ጥበብ ይፈትናቸዋል። ይህንን ነው ትምህርታችን ማለት ነው እና እንዳልኩ ነው። እስከዛ ድረስ ምንድን ናቸው እነዛ ሰዎች? ሙስሊሞች ናቸው ማለት ነው። ለዛ ነው ረሱ ላ ሰለም የኢማም ቡኻሪ መጽሐፍ 23 አዲስ 138 ላይ ሲናገሩ ምንድን ነው ያሉት? ማንም የሚወለደ ሰው በአለል ፊጥራ ሆኖ እንጂ አይወለድም። ወላጆቹ ግን አይሁዳ ያደርጉታል ወይ ክርስቲያን ያደርጉታል አሊያም ዞር አስተራያን ያደርጉታል አሉ። ሌላ ቦታ ላይ ደግሞ ያንን ነገር እስኪል ድረስ ብሎ ነው ያስቀመጡት? ያንን እስኪል ድረስ ምኑን እነሱ የሚሉትን ነገር እስኪል ድረስ ላቀማ ዋና ለአቅመ አደም ደርሰው ያንን ነገር እስከሚሉ ድረስ በእስልምና ስር ናቸው እራሱ ማለት ነው። የትኛው ኢስላም ኢስላምን ከዊኒ ወይስ ሸርዒ የትኛው ላይ ነው? ኮዛል የሚባል ኮዛል ኢስላም የሚባለው ላይ ማለት ነው፣ ወይም ደግሞ መንስያዊ ኢስላም በሚባለው ላይ ነው የሚሆን። ሸርዒ ግን አይደሉም ራሱ ማለት ነው። ይህን ይመስላል። አመሰግናለሁ እና አሁን በእስላም፣ እሺ፣ አንድ ጥያቄ በእስላም የፍርአውን አሟሟት ክርስታኖችም ያውቁታል መሰለኝ። እቲ ግን አንድም ቀን እንዲህ ፈተዋ አንተም ሆነ እሱም ሆነ ሌሎቹም ፈተዋ ሲሰጡ ወላየሁም የፍርአውንን የፈራውን አሟሟት በእስላም አውቀዋለሁ። በክርስትና እነሱም ያውቁታል፣ እንደኛው ነው፣ ተመሳሳይ ነው። አላቅም፣ የእነሱን አላቅም። የኛ ግን መጨረሻ ላይ ገርገራ ላይ ያለ ነው አይደል? የተወበተው ገርገራ ላይ ያለ ተወበተ ማለት ነው። እና ገርገራ ላይ ስለተወበተ ተቀባይነት የለም። ረሱል ላይ ሰለም ሐዲስ ላይ በእርግጥ አላህ የባሪያውን እሳ ገርገራ ከመድረሱ በፊት ይቀበላል። ገርገራ ከመድረሱ በፊት ገሪግሪ ገርግሪ ይባላል። ባሪያው ገርግሪ ማለት ገርገረን ማለት ጣረ ሞት ላይ ደረሰ ማለት ነው፣ ሞት አፋፍ ላይ ደረሰ ማለት ነውና ገርገራ ማለት እሱ ነው። ረሱል ላይ ሰለም እንደዛ ብሎ ያስቀመጡት በሱረቱ ኒሳ ምዕራፍ 4 ቁጥር 18 ላይ ጸጸትን መቀበል ለእነዚያ አጥያቶችን ለሚሰሩ አንዳቸው ሞቱ በመጣባቸው ጊዜ እኔ አሁን ተጸጸቱ፣ ለሚል እና ከዚያ በኋላ ከአዲዎች ሆኑ ለሚሞቱ አሉ። ከሞቱ በኋላ የቅያማ ቀን ቢጸጸቱ ዋጋ የለው። ገርገራ ላይም እያሉ ቢጸጸቱ ሰዎች ተቀባይነት የለው። ለዛ ነው በሱረት ሙሐመድ ምዕራፍ 47 ቁጥር 34 ላይ እነዚያ የካዱ ከአላ መንገድ ያገዱ፣ ከዚያ እነሱ ከአዲዎች ሆኑ የሞቱ አላ ለእነሱ በፍጹም አይምርም ብሎ ያስቀመጠው ማለት ነው። ስለዚህ ገርገራ ላይ ሆነው እንደዛ ነው። ለዛ ነው በሱረት ዙመር ምዕራፍ 39 ቁጥር 54 ላይ ምንድን ነው የሚለው 55ም3 ላይ መጀመሪያ ሁላችሁም በንስሐ ተመለሱ ይላል አላህ ወደ አላህ ተመለሱ ሁላችሁም አለ አላህ አጥያትን በሙሉ ይቅር ይላልና አለ ቅጣቱ ወደ እናንተ ከመምጣቱና ከዚያ የማትረሉ ከመሆናችሁ በፊት ወደ ጌታችሁ በንስሐ ተመለሱ ነው ያለው አላህ በዱንያ ላይ አጥያትን በሙሉ ይምራል የሽርክንም ሆነ ምንም ምንም ግን ምን ያስ ያስፈልገዋል ንስሓ መግባት ያስፈልገዋል። በንስሓ ወደ አላ መመለስ አለ። ከዛ በኋላ ለ ቅጣቱ ወደ እናንተ ከመምጣቱ በፊት ማለት ቂያማ ከመቆሙ በፊት ከዛ የማትረዱ ከመሆናችሁ በፊት አለ። ልክ ገርገራ መቶ የሞት ጣር መጥቶ አንድ ሰው ላይላህ የለላ ቢል ዋጋ የለው። ኦልሬዲ ሞት መጥቶበታል። ይህንን ነው የሚያስተምረው ማለት ነው። አላ ለጀነትን ወቅ ይወፍቃችሁ ላላ። እኔ አሚን አመሰግናለሁ። ሹክራ ያላ